ሰላምሽ፣ አለን አለን፣ እማ እሺ። ቲክቶክ የጀመሽ ጊዜ ጀምሬ ነው። አስከፊ እሺ ማሬ፣ ምን አፍቃሪ ነሻል? አላፍቃ ሊቢያ ነው ያለሁት። አስገብኝ ከፍቶኛል ብሎ ነው። ለምን እንደከፋው እንስማው አንዴ። እሺ ሀቢብዬ፣ እሺ ወንድሜ፣ እንዴት ነህ ሀቢብዬ? ሰላም፣ ሰላም ነው አለን አለን፣ ሰላም ነው። በቃ የሌለ እዚህ ጋር ያለውበት ነገር በቃ ችግር ላይ ነው ያለሁት። ምናምን ነገር ሀቢብዬ፣ አራቴ ምናምን ነገር ባህር ሞክሬያለሁ ምናምን ነገር እና በቃ የሌለ እዚህ ጋር ከብዶኝ ነው ያለሁት። በቃ አባቴም በቃ ደከመብኝ። አባቴ ብቻ ነው ያለኝ አብዮ እናት የለኝም ምናምን ነገር ታውቂያለሽ። በቃ የሌላ እሱ አሁን ታምሞ ምናምን ነገር የለም ሆስፒታል ነው ያለው እና እኔ እዚህ ጋር በቃ የሌላ ከፍቶ ይናለታል። እና በቃ የተቻለሽን በቃ እንድታረግኝ ነው እዚህ ጋር በቃ የመጣሁትን ቪዲዮ አብራን እኔ ያለኝ በቃ ሶስት አመት የሌለ እየተሰቃየው እሺ በአብ ጊዜ እና በቃ የሌለ እየተሰቃየሁ ነው ያለሁት። እያያሌ ማለት ነው ከርስቶ ሰሞች እና ቢያንስ የተቻላችሁን ነገር እንድታረጉልኝ ነው በቃ እዚህ ጋር የመጣሁት በእናንተ ፊት የቆምኩት በቃ እና አባቴ ብቻውን ያለው እዚህ ጋር በቃ እኔ ከብዶኛል። በቃ አሁን ደግሞ የሆነ አዋጅ ምናምን እየወጡብን ነው። በቃ የሌለ እያሰቃዩ ነው ከርስቶ ሰሞች የተሻለ አሁን ሰሞኑን ሁላ በቃ ካለንበት ቦታ ከምኖርበት ቤት ራሱ በትቼ ሌላ ቦታ ነው ያለሁት። በቃ የሌለ እያስጨነቁን በቃ ያለነበት ነገር በቃ የሌለ ከፍት ሆኗል። ክርስቶስ እና በቃ የሆነ ነገር እንድታደረግ እንድትተባበሪኝ ይገባኛል። በቃ እዚህ ቦታ ላይ መምጣት እንደሌለብኝ እንደሌለብኝ እኮ አውቃለሁ። ግን በቃ ቤተሰቦቼ እኔ አስደስታለሁ፣ ለውጣለሁ፣ ምናምን ነገር እዚህ ጋር መጠቼ ግን በቃ እስካሁን ደምን የሌለ ፋዘርም የሌለበትን በሽታ ምናምን በእኔ ምክንያት በሽተኛ ሆኖ ምንም ማድረጎ ነገር በቃ ግራ ስለገባኝ ብይሆን እንድትተባበሩኝ ከዚህ ጋር የመጡ በእናንተ ፊት ምናምን ነገር በቃ አለ ምን እኔ በቃ ከብዶኛል። በቃ አሁን እዚህ ጋ እኔ በቃ ከዚህ ሀገር መውጣት ነው ፈልጉ ሀቢ፣ እኔ ከብዶኛል። እኔ አንድ ነገር ብሆን እዛ ጋ ብቻ ትንሽዬ እየየት አለችኝ፣ አስራ ሁለት ዓመት ህጻን ልጅ ማለት ነው። በቃ እሷም እዛ ጋ ሰው ቤት ነው ያለችው፣ ምናምን እሱ ማሳደግ ከብዶት በቃ ዘመድ ጋ ምናምን ነገር ነው እዛ በዘመድ ዘመድ ነው የሚያሳድጋት ምናምን ነገር እና በቃ እሱ የሌለ በቃ አልቻለም፣ ደክመውታል። በቃ አሁን ራሱ ምንም ነገር በቃ አራት ያስሞከረኝ አልተሳካልኝም። በቃ አራት የተያዝኩ በቃ ሊቢያ ላይ ሶስት ዓመት ቁጭ ብያለሁ። በቃ የሌለ እየተንገላተው በቃ እዚህ ጋር ጓደኞች ምናምን ነገር ብቻ ይንቀረው በቃ ጥለውኝ ገብተው በቃ ከኔ ኋላ የመጡት ምናምን ይህን ነገር ሳይገባቸው በጣም ወደ ካሜራው ገባ በቃ ያለውን ነገር አሁን ይታያለሁ እና በቃ እኔ እላፊ ስለከፈኝ ማረገው ነገር በቃ ሲጨንቀኝ ነው አሁን እራሱ ረጅም ሰዓት ነበረ ነበሩ በቃ ስለከፈኝ አሁን እኛ አንተ ሊቢያ መሆንክን በምንድን ነው የምናረጋግጠው ደስ ባለሽ መንገድ እኔ ሊቢያን ያሉት ስልኬ ምናምን ነገር አለ በምን ማረጋገጥ ይቻላል እንዴት ላረጋግጠልሽ ይችላል እን በቃ እሺ። ምንድን ነው የምትፈልገው? አሁን ገንዘብ እኔ በቃ ከዚህ አገር መውጣት በቃ ከዚህ ሀገር፣ የሚያስወጣኝን ነገር በቃ ባህር መሞከር ነው የምፈልገው። በቃ በማርያም እርጅት በቃ ከፍቶኛል። ማርያም እኔ አይደለሁም የረዳው ህዝቡ ነው። ካመኑ አካውንት ነበረ ነገራቸውና፣ አቅማቸውን ያደርጉልሃል። ነገራቸው አካውንት ነበረ ከስር ለጻፈው እንደዚህ ንገራቸው። ኮመንት ላይ እንዳይዘጋብኝ ቁጥር ብቻ ሲጻፍ ፊደል ቀላቅለን ነው እኛ ምንጽፈው እንደዚህ ንገራቸው። በፍክ አታውቀውም በቃል በቃለ ቆያ ልንገራቸው። እኔ ለሊቢያ ምንም አይነት ገንዘብ ሰብስቤ አላውቅም አልሰበስብምም። የእናቴ ልጅ ወንድም ሊቢያ ቢሄድ ራሱ ወዶ ፈቅዶ ብሄድ ገንዘብ አልሰባሰብለትም። እናንተ አስገቢው ስላላችሁ ይኸው አስገባውላችሁ። ስለዚህ የአካውንት ነበሩን የነገሯችሁ፣ ሊያመናችሁበት ያቅማችሁ ማድረግ ትችላላችሁ። እኔ አላመንኩበትም፣ እናንተ ካመናችሁበት ነው ያልኩት

ሁለት ሶስት እሺ ሶስት ሁለት ሀያ ሁለት ያለንበትን ቤት ምናምን ነገር ውጭውን አሳየን እያሉ ነው፣ አንዳንድ ሰዎች አሳያቸውና ውጭውን አይተካምሉበት አሳየን እያሉ ነው ውጭውን ካሜራውን አዙረክ ማለት ነው። የሊቢያ ውጭ ታውቃላችሁ፣ እንደዚህ አይታችሁ ቤተሰብ እንዴት ታውቃለህ? ያለንበት ቦታ እዚህ ነው በቃ ያለ ነው። እዚህም በቃ ም ተደብቄ ምናምን ነገር መተን ነው፣ ፖሊስ እንዳይዘን ምናምን። ይኸው በቃ እንደዚህ ነው።

ይሄ ምንድን ነው? ካምፕ ነው ምንድን ነው? ይሄ መኖሪያችሁ ነው? እረ አይደለም፣ እንኖርም ነው በቃ አሁን እራሱ እንደዚህ ቁጭ ብለን ምናምን ነገር የለም እናስበው ምናምን ነገር ሰፈር አይፎን ነገር ምንም ካሜራክ በጣም ዙም ነው ወንድሜ፣ ዙሙን ቀንሰው። ካሜራክ በጣም ዙም ነው፣ ዙሙን ቀንሰው። ታሜ እንዴት ነው ወንድሜ? እሺ፣ የት ሰፈር ነው ሰፈራችሁ? አዎ፣ ሰፈራችሁ የት ነው? ይሄ ሰፈር ስሙ ሸራ ዱበይ ሸራ ዱበይ ይባላል። እኔ ምኖረው በፊት ኬሪሚያ ነበር። አሁን ሸራ ዱበይ ነው ያለው። ሸራ ዱበይ የሚባል ሰፈር ነው። ሸራ ዱበይ እኔ ያለው ታውን ሸራ ዱበይ በፊት ምኖረው ደግሞ ኬሪሚያ ነበር እና በጣም የሀገር እስር ቤት ነው የታሰርኩት። ታጁራ የሚያውቁ ታሁን እዚህ ጋር ስለ ሊቢያ የሚያውቁ ምናምን ሰዎች ስደተኛ ይጠፋም እዚህ አንቺ ማል ቁጭ ብሎ ሄድ ታጁራ ታስሬ ያለው ጣሪክ መጠር ምናምን የሚባል እስር ቤት ታስሬ ያለው አይ ዛራ ታስሬ ያለው በጣም ብዙ እስር ቤት ነው የታሰርኩት። ምናምን የሌለ ነው የተንገላተውት። ከኩፍራ እንኳን ስመጣ ምናምን ነገር ታስር ያለው ምናምን አባቴንም ያዳከምኩት በዚህ በዚህ ነው። ስትታሰሪ አቢ ጉዬ አዳ ስትታሰሪ መቶ ሀምሳ ሺህ ብር ምናምን ነው መፈጫ እንኳን ማለት ነው። በዛ በዛ በዛ በዛ እያረጉ ባዘር የሌለ እንደተዳቀም በእኔ ምክንያት። አሁን በቃ አላፊ በሽተኝ ነው ዲያ ንብረትን እዚህ ጋር ኮመንት ላይ ምናምን ያስቀምጡልሽ ያውቁት አልስደተኞች እንዳለ ያቁት ዛው የኦሳማ የሚባል እስር ቤት ተዘግቷል መሰለኝ ተዘግቷል። እዛም ታስሬ ነበረ ምናምን ታጁራ ነበር ታሪክ መጠር ባለ እስር ቤት ነበርኩ ምናምን ኬሪሚያ ነበር ምኖሯ አው ሸራዱ ወይ ያለሁት እኔ ክርስቶስን እኔ እዚህ ጋር ለምን ዋሻለሁ? እኔ ከዚህ ካለውበት ጭንቀት ለመውጣት ሶስት 3 አመት ሙሉ ስደበደብ ስገረፍ ስገረፍኩ በቃ እዚህ ጋር ስሰቃይ በራ ምናምን አሉ የሌለ ሰበይ እለውጣለሁ ብዬ እዚህ ጋር ደም እያስለቀስባቸው ግዶች አካባቢ እዚህ ጋር የአንቺ ቤተሰቦች ምናምን ነገር አለ የሆነ ነገር ምን መሰለህ አሁን ዛሬ ለአንተ መሻገሪያ ብለን የሆነ ነገር ብናደረግ ነገ ደግሞ ይመጣሉ ደግሞ አያልቁም ይመጣሉ ደግሞ እኔ እንደዚህ ዓይነት ነገር ገንዘብ አሰባሰብ አላውቅም ለታመመ ሰው ለመዳን ታክሙ ለመዳን እንጂ ስለዚህ አካውንት ክንገራቸው እዚህ ውስጥ ሶስት ሺህ ሰው አለ አካውንት ነበረ አንድ ብሎ ማለት ነው። አምስት ዜሮ ነው። አምስት ዜሮ ካለው አንድ ብላችሁ አምዘው አርባ ሁለት መቶ አርባ ሁለት ሀምሳ ሶስት ሶስት ሀያ ሁለት አስቻሉ አየለ ይባላል። ያኮ ባለቤቱ አባቴ ነው። ዜሮ እሺ፣ አርባ ሁለት አርባ ሁለት አርባ ሁለት ሀምሳ ሶስት ሀምሳ ሶስት ሶስት ሶስት ሀያ ሁለት ሶስት ሀያ ሁለት አስቻለው አየላይ ይባላል አባቴ። ልድገምልህ አንዴ፣ እሺ አርባ ሁለት ሀምሳ ሶስት ሰላሳ ሁለት ሁለት

ነገሮች እንደዚህ እያልኩ ያልኩት ምናምን በቃ ስለከበደኝ ነው። የማደርገው ነገር ክርስቶስ፣ የአባትክን ስልክ ቁጥር ስጠኝ ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ አርባ ሁለት አርባ ሁለት አስራ ስድስት አስራ ስድስት አርባ ሁለት

ይገኛል። እሱም በቃ በእኔ ምክንያት በሽተኛ ይዘጋል። በቃ ይኸው ወስደዋል፣ አካውንትክን ስልክህን ወስደዋል። አቅማችንን እናደርጋለን፣ ሁላችንም እየራሳቸው። አመሰግናለሁ፣ እግዚአብሔር ይስጥልኝ። አካውንቱ እንደገና ነገሩ። እሺ ማሬ፣ እንኪ አለምዬ ውሰች አካውንቱ አንድ ሺ ሶሪ፣ መቶ ሺ አንድ አምስት ዜሮ ጻፊ፣ ከዛ አርባ ሁለት ሀምሳ ሶስት ሰላሳ ሁለት ሁለት አስቻለው አየለ። በቃ ይዞክ በርታ በልሽ። እሺ እኔ

ጠይቁኝ፣ እነግርልሃለሁ። አካውንት ግን እየቆየው እየቆየው ነው። መቀመጥም ከፈለክ መቀመጥ ትችላለህ፣ ችግር የለውም። ቪዲዮ ግን አጥፋና ቁጭ። ሳራ፣ ምንድን ነው? የገንዘብ እርዳታ ከሆነ አልችልም እኔ አልችልም። ሁለት ኩላሊቷ ፌል ያደረገ እናት አለችሁ፣ ለእሷ ገንዘብ አሰባሰቡ። አልችልም። ምንድን ነው ሳራ? ምንድን ነው የገንዘብ እርዳታ አይደለም ካላችሁ አስገባታለሁ። ደግሞ ዛሬ የችግር ቀን አይደለም፣ ኢመርጀንሲ ካልሆነ በስተቀር ዛሬ ፍቅር ክሊኒክ ነው። ዙናቸው አይ፣ ብታ አይ አይ፣ ሊቢያ። እኔ ከድሮም ታውቃላችሁ፣ አቋሚ ነው ሊቢያ። አቦ አቤት፣ ሳራ፣ ምንድን ነው ጻፊ? ምን ፈልገች ነው? ማሬ ጻፊ አይደለም፣ አይደለ ብላለች መስዬ ሳቢያት። ዛሬ እኮ እንትን ነው የፍቅር ክሊኒክ ነው። ሰኞ ነው። አስገድዳ ችግር ልታሰማን ነው። እሺ ሳቢያት ስኬጁሉን ተከተሉ ፕሮግራሙ ተከተሉ ብልን የሚሰማኝ አጣምላሉ።